እናቴ ትሙት፣ ፋራ ኬክ አይበላ የምትሉ ሰዎች ግን ያው ኬክ ልበላ ነው። ያንተ ስራ ነው ባሻ። እሺ፣ እንዴት ዋልክ? አለ ምንም ባይማሩም ከርሶ የበለጠ የወንድ ልጅ ግረዛ ላይ እውቀት ያለው ሰው። እሱን እንኳን እውነት ብላ። አንተም ልርዳ፣ እኔንም ይገርዙኛል። እሺ አቶ በላይ በፍለጋ ያገኘ ነው ሬሳ፣ ይሄ ነው የሚስት መሆኑን አለመሆኑን እስኪ አይተለይም። እሺ ፖሊሲ፣ በጣም ትዋደዱ ነበር ማለት ነው። አንድ ቀን በሰላም ኖረና ናቀም ሁሌ እንደ ተጣላ ነው። ካሪያ ምንድን ነው እንደዚህ የሚያስለቅስ እሷ አይደለችም

መጣው የሆነ ነገር ያለው ለሱም እኔም እየጨራረስኩ ነው፣ ደርሻለሁ። እንደነገርሽኝ በቃ ቆንጆ ቆንጆ ነገር ብራዘር ይመችህ። እንደዚህ ቆንጆ ቆንጆ ነገር

ሄላ ምነው ጠፋብኝ? አባክዬው ናፈከኝ እኮ ብታይ እኮ አባቴ ቤት ገዝቼ ለህ ባዶ ቤት ቁጭ ብዬልሃለሁ። መታህ ለኔ ባለቤቱ ደግሞ አባውራት ሆነላት ቤት እናቴ ዝና መጣኝ፣ ፀሐይ ደበደበኝ። ማዳበሪያውን አሁን አሁን አባወራ። እ

ጭራሽ ሰባታ ጫቱም ለውዝም ማለት ነው ከሰዐት እነሳችን ጋር ምን ጉዳት ያመጣል ምን ምን አስከተለ የሚለውን ተመካከረ ማታ ቁጭ በል እንጂ፣ ቁጭ በል እንጂ ጋራ ይዞ ይገባል። እሺ ላይ ላይ ስንት ነገረኛ እንዳንጣላ

ምን ያደርግለታል ሚዶ ለመላጣ አለ ከበደ። ምከይ መላጦች፣ አንተ ወደዚህ አንተ

አንተ የምታጠቅብህም እንዴ? ኧረ በእራሳሽ እስኪ መልስልኝ። ከእና እስኪ እኔ አሁንስ ትምህርት የተባለ ነገር ነው ነው የሰለቸኝ። ኧረ ምንድን ነው? ኧረ ምሳ ሳትደርሷል። ምን እሺ? ነው የማውቀው ምንድን ነው? አይ ላይን ተቀጣጠምን በለው አባቴ። አሁን የገባህ እንዲመስለው አናትህን ነቅንቅ ዝም ብለህ ጆክ ነው። አረ በቂ ነው። ምን ሶስተኛ ጆክ ነው እኮ ጨረስክ። አረ በቂ አይደለም፣ በቂ ነው። ችግር ትፈጥራለህ። እንደ ሌላ ጊዜው እንደ እና ባለፈው እኔ ላይ አልደረስክም። በምን እዚህ ቤት ሙሉ ጠጡ በእኔ ወጪ ነው ብለህ ሳከፍላ ትቀየራለህ

ፕሮግራም ጀምሯል። ዛሬ እንደተለመደው አንድ እንግዲህ ይላችሁ መጥቻለሁ። ስም ማን ይባላል? አወት ነው ይላችሁ። የዘፈን ጥያቄ ይጠይቃሉ። ከመለሰው የገንዘብ ሽልማት ይኖረዋል። በጣም ደስ ይላል። ገላ ገላ። ተሳስቷል፣ ተሳስቷል ወደ ሁለተኛው ጥያቄ እንሄዳለን።

ምንድን እንዴ ረጨብኝ እኮ በጣም በጣም ይቅርታ አላየውክም ማየት ነበረባ ደንባራ ጀዝባ የህይወቴ መመሪያ ትህትናና ትግስት ናቸው ትህትናና ትግስትን ገንዘቡ ያደረገ ሰው መቼም ቢሆን ያውቅ እዚህ መስሪያ ቤት ከቀጠራችሁኝ ከስራ ባልደረቦቼ ጋር በመግባባትና በመከባበር ለካምፓኒያችን እድገት እሰራለሁ በጣም ጥሩ እኔ ተስማምቻለሁ አመሰግናለሁ ምንም አይደል የመጨረሻውን ውሳኔ የሚወስነው ማናጀራችን ነው እሱን ታወራዋል አቤል ፋይሉ አለቀለ እንደው መጣ ተዋውቁ አቶ ኢፍሬም ይባላሉ እሺ ሰላም

እነዛ ፋውለኞች ናቸው ካንተ ጋር የሚያነካኩኝ። አንድ ፋውለኛ መንገድ ላይ እንዳያጋጥመኝ። ምን የዛሬን ብቻ የዛሬን ብቻ

እንደ አብሴቱ ፈልገዋለሁ። ማርዬ ለምን ትጥለዋለህ? ማርዬ በቃ ሂጂ፣ አንቺ ሂጂ። እኔ እራሴ ሽቴን ጣል አድርጌ፣ ወሸቀ አድርጌ። ወይ ምጣዱ ከሰማ፣ ምንድን ነው ከሰማ? ማርዬ ከምጣድ ጋር ማድረግ ጀመርክ? እንደ ምጣዱ ከሰማ። ወይ ማርዬ፣ በቃ ዝም ዝም በይና፣ አንቺ ሂጂ በቃ ዝም ብዬ ልጆቹን ቀዝነዋል፣ እኔ አጸዳደዋል። ሂጂ በቃ። አሁ ልጆቹ ቀዝነዋል። ትርግርግር ጋር ቅዘናቸው በእናትህ በእናትህ ማየት አልፈልግም። ያመሃል በለው፣ አንቺ ያመሃል በለው

የድመታችሁን የወርዬን ስልክ አላልኩሽም? በሳምንት ውስጥ ምትወሉ ምንድን? ድመታችን ነው ይሷል እንሷ አለ ነበር። ምንድን ነው ምን ነው አሁን? የቤቲን ስልክ ረጂ እሺ፣ በቃ ቤቲ ማለት ስልክም ምን ማለት

ቲክቶክናት ማርየ ማርየ ቲክቶክናት ማርየ ማ ማርየ በተለይ ካለ ያ ጊፍተሪ ቲክቶክናት ማርየ ማርየ መቼም

ወረታችነ ውረዳ አለችኝ ውረዳ አለችኝ ውረዳ አለችኝ ውረዳ አለችኝ። እኔም ምሽብዬ የምሽ እኔም ምሽብዬ ካልጋ ወረድሁ ወረድሁኝ። እኔም ምሽብዬ ካልጋ ወረድሁኝ። የባላገር ነገር ታንበረከኩላት እስክስታ መስሎኝ ነቲት ሙት ፋራ ኬክ አይ ብላ የምትሉ ሰዎች ግን ያው ኬክ ልበላ ነው። ያንተ ስራ ነው። የስራ ሚስት አንገብግቤ ያመጣኝ እኔ በኋላ ሂሳቡን የለውበትም። እስከ ዛሬ ድረስ የሰራውን በዚህ ኬክ ላጥፋ። ነቲት ሙት ፋራ ኬክ አይ ብላ የምትሉ ሰዎች ግን ያው ኬክ ልበላ ነው ፋራ ከካይ ብላ የምትሉ ሰዎች ግን የስራቹ ሚስተር እና ማን ነው አራዳ። በዚህ ሰዓት እንዴ ነው የሚባለው? ግን ሰቶ እንደዚህ አይደለም እ ማንኪያ ለምንድን ነው

ያንተ ስራ ነው። ለስራ አምስት መቶ ብር ለአንድ ወር ነው ሙሉ